ሰላም ቤተሰቦቼ እንዴት ናችሁ? እንግዲህ ዛሬ ደግሞ እየላችሁ የመጣሁት ፊደላቶችን ነው። ፊደል መጀመሪያ አንድ ሰው ጀማሪ ፊደል ወሳኝ ነው። ስለዚህ ፊደላት ዛሬ እየላችሁ የመጣሁት ፊደላት ከሀ እስከ ሻ ያሉትን ፊደላቶቹ እየላችሁ የመጣሁት በደንብ አድርጌ ነው የማስነባችሁ። ከግራ ወደ ቀኝ፣ ከቀኝ ወደ ግራ፣ ከታች ወደ ላይ

ከላይ ወደታች ነው ማስጣል ናችሁ። በደንብ ተከታተሉ እነዚህን ፊደላቶች ለአዲስ ጀማሪዎች ይሆናችሁ። ተማሪዎች እየጻፋችሁ ትልካላችሁ። ያው ኦንላይን መማር የምትፈልጉ ልጆች ከዚህ በፊት አስቀምጬላችሁ ያለው ስልኬን በዚህ ስልክ ቁጥር እየደወላችሁ መማር ትችላላችሁ ይ ስለዚህ በዋትስአፕም በኢሞም በቴሌግራምም ባስቀመኩላችሁ ስልክ ቁጥር መማር ትችላላችሁ። ስለዚህ ዛሬ እየሳቁ ነው ማስተምራችሁ። እየሳቃችሁ እናንተ ይህን ትምህርት በደንብ ተከታተሉ። ስለዚህ አሁን ከሀ ነው የምንጀምረው።

ይሄ ሃ ነው፣ ሸ ነው። እስከ ሃ እስከ ሸ። ስለዚህ አንደኛ ፊደል የመጀመሪያ ፊደሎች እነዚህ ናቸው። ሁለተኛ ፊደሎች እነዚህ ናቸው። ሶስተኛ ፊደሎች እነዚህ ናቸው። አራተኛ ፊደሎች እነዚህ ናቸው። አምስተኛ ፊደሎች እነዚህ ናቸው። ስድስት፣ ሰባት። ለምንድን ነው እንደዚህ የከፋፈልከው? በአንድ በሁለት በሶስት ካላችሁን እንደለያቸው ሁለተኛ ፊደሎች ተመልከቷቸው።

ሁሉ ሁሉም ምን አላቸው? ጎናቸው ላይ ቀጥላል። ሁሉም ሶስተኛ ፊደሮችስ ሁሉም እግራቸው ምን አለ? ሸፋፋ ነው፣ ያቺ ሸፋፋ ነው። አራተኛ ፊደሮችስ ሁሉም እግራቸው ከስተ ቀኝ በኩል ረጅም ረጅም። አምስተኛ ፊደሮችስ ሁሉም ምን አላችሁ? ቀለበት እግራቸው ላይ ሁሉም ቀለበት አላችሁ። ስድስት እና ሰባት ይለያያል።

ግማሾቹ አሁን ሰባት ለምሳሌ ግማሾቹ ቀለበት አላቸው ከአናታቸው ላይ፣ ግማሾቹ እግራቸው ከስተግራ በኩል ረጅም ነው። ስለዚህ እንደዛ ይብላችሁ። አሁን ስድስትና ሰባትን ያዟቸው። እነዚህ ግን ከአንድ እስከ አምስት ያሉ ፊደሎች ተመሳሳይ ናቸው። ስለዚህ አሁን ተመልከቱ። ከሀል አስጀምራችሁ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ።

ይሄ ማለት ነው ተመሳሳይ ናቸው። ያው ቅርጻቸው ብቻ ነው የሚለያየው እንጂ ለምሳሌ ሃ እና ብላችሁ ጻፉ ብላችሁ ሃ ይሄንን መጠቀም ትችላላችሁ፣ ይሄንን መጠቀም ትችላላችሁ። ስለዚህ ሃ ሁ ሂ ሃ ሄ ፍ ሆ ሆ

ሃ ከዛ ይሄ መ ነው። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ ያዙ እንዳረሱ ነቃ ነቃ እያላችሁ ማለት ነው።

ሴ ሳ ሲ ሱ ሰ። ስለዚህ ይህን ድብን ያለ ነው። ስለዚህ በደንብ ያዟቸው፣ በደንብ አሁን የመጀመሪያ ፊደሎችን ብቻ ልንገራችሁ። እዚህ ጋር ከላይ ወደ ታች ይሄ ሀ ነው። ለ ሀ መ ሰ ረ ሰ ሁ ሉ ሁ

ሙ ሱ ሩ ሱ ኡ ሚል ድምጽ አላችሁ። ኡ ሁ ኡ ሉ ኡ ሁ ኡ ሙ ኡ ኡ ሚል ድምፅ አላቸው። ሁለተኛ ፊደሎች ሶስተኛ ፊደሎች ሂ ኢ ሊ ኢ ኢ የሚል ድምጽ ነው ያላቸው። ሂ ሊ ሂ ሚ ሲ ሪ ሲ

ሆ ሞ ሶ ሮ ሶ ስለዚህ እነዚህን በደንብ ከያዛችሁ አሁን ሰን ፊደላየን ማለት ነው አንድ ሁለት፣ ሶስት አራት አምስት ስድስት ሰባት ፊደላየን ማለት ነው ከሀያ ስምንት ላይ ሰባት ማለት ሀያ አንድ ነው ስለዚህ ይሄም ሰ ነው እዚህ ጋር ሳነግራችሁ ይሄም ሰ ነው ይሄም ሰ ነው ተመሳሳይ ናቸው ቅርጻቸውን የሚለያየው ልክ እንደሃ ይሄም ሃ ይሄም ሃ እንደሆነ

ሁለቱም ምሳ ስለሆኑ መያዝ ትችላላችሁ ማለት ነው። ስለዚህ ፊደል ላይ ያላችሁ ልጆች ወይም ፊደል ላይ ለመግባት ማለት በደንብ እንትን ያላችሁ ፊደላት እነዚህ አንባቸው። ከዛ በቃ አስፈላጊ ሲሆን ደግሞ ለምሳሌ በኦንላይን መማር የምትፈልጉ ልጆች ደግሞ

ከኔ ጋር አብረን መማር እንችላለን። በዋትሳፕ ወይሞ በዚህ ስልክ ቁጥር ባስቀመጥኩላችሁ ስልክ ቁጥር እየደወላችሁ አናግሩኝ። በግሩፕም በግል አስተምራለሁ። ወደ ሁለት መቶ ተማሪ አስተምራለሁ። በስደት ላይ ያሉ ልጆች ናቸው አብዛኛው፣ ሳውዲ፣ ዱባይ፣ ኳተር። እናንተ መማር ትችላላችሁ፣ ከተለያየ የመጣችሁ እኔ ለማስተማር ዝግጁ ነኝ። ስለዚህ እንግሊዝኛም አማርኛም መማር ትችላላችሁ። ይሄን ይመስላል ለዛሬው ቢላችሁ የመጣሁት ይሄን ይመስላል። ቀጣይ ቪዲዮ ደግሞ ቀሪ ፊደላቶችን እሰራላችኋለሁ።

ስለዚህ ያለኝ ሀሳብ ይሄን ይመስላል። እናንተ ደግሞ ሀሳባችሁን በኮሜንት የደወላችሁ እንደዚህ ብታደርግልን በሉ። ይህን ይመስላል። አመሰግናለሁ። ይመቻችሁ።